ሳምንት ባልሞላ ጊዜ ውስጥ በአንድ ቪዲዮ ቫይራል በወጣ ምክንያት ታዋቂና በጣም በሚገርም ሁኔታ ህይወቷ እጅግ አስገራሚ ለውጥ ማለት ይቻላል የታየባት ቲክቶከሯ እሙቲ ፍንጭቲያንስ ሰሞኑን ይህ ቪዲዮ ቫይራል ወጥቶ ማህበራዊ ሚዲያ ላይ ሲንቀሳቀስ በርካቶች የተስተዋሉ ይመስላል። በርካቶች ደግሞም ባክግራውንድ ሙዚቃውን ተጠቅሞ የእሷን ዱዊት በማድረግም በርካቶች ቲክቶክ ላይ ሲያዘዋውሩም ተስተውሏል። በጣም የሚገርመው ባንድ ቪዲዮ ነው። ይህ ቪዲዮ ቫይራል ወጥቶላት በአሁን ሰዓት ዘጠና ሺህ ፈላወር እንዳለፈች ጭምርም ነው። የእሙቲ ፍንጭቲያንስ በርካታ ኢትዮጵያኖች ማስታወቂያ እያሰሯት እንደሆነ ጭምርም ነው። በሳምንት ባልሞላ ጊዜ ውስጥ በእንዲህ በጣም በሚገርም ሁኔታ በርካታ ኢትዮጵያኖች እንደወደዷትና ማስታወቂያ ማሰራት እንደጀመሩ ጭምርም ነው። የእሙቲ ፍንጭቲያንስ በጣም ወዲያውኑ ህይወቷ መቀየሩ በርካቶችን እያነጋግረ ይገኛል። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ኢንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ